እሺ አሁን ፎቶን የት ነው ያረግሽው? ከመጣሽው፣ አምጪው ፎቶውን። ወንድሜ የሚመጣ ፎቶ ምንም አይነት ፎቶ የለም። ሲጀመር እሷ ቤት መቀመጥ አልነበረበትም እኮ። ለምን ምክንያትሽ ምንድን ነው? ንገሪኝ። ለማንኛውም አሁን ሄደሽም ቢሆን አምጪው። ምክንያቱም እኔ ስለምፈልግ፣ እዛ ቤት እንዲሆን ስለምፈልግ ማለት ነው። ምን ነገር አለበት? ቤተሰቦቻችን አሉ። ስለዚህ እነሱ ፊት ለፊትም ለኔም፣ ለምን ሄዱን እንደዚህ እንደጠላሻት ምክንያትሽ ምን እንደሆነ ብቻ ንገሪኝ፣ እነሱም ለኔም ማለት ነው። ሲጀመር የምጠላበት በጣም ብዙ ምክንያት አለ፣ እሷን የምጠላበት በጣም ብዙ። ማለት ሲጀመር አንተ ምን የምታውቀው ነገር የለም ስለእሷ። ማለት በጣም ትንሽ ነገር ይሆናል የምታውቀው ማለት ትክክለኛ ማንነቷን ስታውቅ በጣም ነው የሚገርምት። ደግሞ በቅርብ አሳያለሁ ማለት ምን አይነት ሴት እንደሆነች እያንዳንዱ ነገር። እኔ በጣም አስተዋውቀኝ ምናምን ስልህ የቆየሁት በጣም ስለሷ ብዙ ነገሮችን ቼክ አደረኩኝ። በኋላ ከዛ በኋላ ነው በጣም አስተዋውቀኝ በየቀኑ በየቀኑት፣ ስልክ ነበረው እና በጣም የምጠላበት ብዙ ስለ እሷ ያየኋቸውም የሰማቸውም ነገሮች አሉ። ስለእኔ ምንድን ነው ስለእኔ የምታውቂው? እንደማታቃችሁኝ እኔ ሁሉንም ነገር ስለ እራስሽ ታውቂያለሽ። መቼም አንቺ ያላረግሽውን ነገር የውሸት እንደዚህ እንደዚህ ሆነሽ ምናምን ተብሎ ያንቺ ስም እንትን ሌላ አይችልም። ገባሽ? ስለዚህ ሁሉንም ነገር ታውቂያለሽ። ምንም ነገር እንትን ማለት አልችልም። ገባሽ? ግን እያንዳንዱ ነገር ያለውን ነገር አሳውቅሻለሁ። እዚህ ጋር ለወንድሜ ስም ስል ነው እንጂ እያንዳንዱን ነገር እዚሁ ቤተሰቦች ባሉበት ሁሉንም ነገር ነግሬሽ ጉዲሽን ታዩ ነበረ። ምንድን ነው የምታውቀው? እኔ እኮ ግራ ገባኝ። ከዚህ በፊት ምንድን ነው እናንተ? ቆይ እንደዚህ። ሰላም ሰላም፣ ውድ ቤተሰቦቻችን እንዴናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በጣም ደህና እንደሆናችሁ ባለሙሉ እምነት ነኝ። ያው እንግዲህ ሰሞኑን ትንሽ ለማውራትም ይከብዳል። ያው እየተፈጠሩ ያሉ ነገሮችን ታውቃላችሁና፣ ሰሞኑን እኔ አልነበርኩም። ባልነበርኩበት ቦታ ላይ የተፈጠረውን ነገር አይታችኋል። ምንድነው ትናንትና ስራ ነበርኩኝ፣ እና እንደ አጋጣሚ ኦልሬዲ እኔ ቪዲዮ ነው ያየሁት ቪዲዮ አይቼ ነውና የተፈጠረውን ነገር ሳይ በጣም ነው የደነገጥኩት እውነቱን ለመናገር ማለት ነው ቪዲዮ ላይ ነው ያየሁት እኔ ስራ ነበርኩኝና የተፈጠረውን ነገር ሳይ በቃ ምን ልበል ማለት በጣም የሚያስደነግጥ ነገር ነው የተፈጠረውና ከዛ ስራ ቦታ ሆኜ ነው ቪዲዮን ራሱ ያየሁት ያው ያብስራ እና ሄሉ ተገናኝቶ ነበረ። ተገናኝተው ደግሞ እንግዲህ የተፈጠረውን ነገር አይታችኋል። የምር እኔ በጣም ነው በጣም ነው ደነገጥኩት። እንዴት ሳትነግረኝ ምንም ሳላቅ እኔ እንደዚህ አይነት ነገር ታደርጋለች ብዬ ማለት ነው። ዞሮ ዞሮ እንደዚህ አይነት ነገሮች ያው አንዳንዴ ያለ መግባባቶች ይፈጠራሉ። ግን ከምን እንደመጣና እንደዚህ አይነት ያለ መግባባት እንዴት ሊፈጠር እንደቻለ እራሱ በጣም ግራ ገብቶኛል፣ እውነት ለመናገር ማለት ነው። በዛ ላይ ግን የሄሉ ነገር ሄሉ እንደዚህ ትዕግስተኛ መሆኗ ራሱ ለኔ ራሱ በጣም ያስገረመኝ ማለት እያየሁት ነበርና ነገሮችን በትዕግስት የምታልፍበት መንገድ በቃ ምንም እንዳልተፈጠረ ምናም፣ ለኔ ራሱ አልነገረችኝም። እኔ ራሴ በቃ እንዳልጨነቅ ምንም እንዳይሰማኝ ምናም ብላ እኔ ቪዲዮን ያየሁት ለኔ ራሱ ደውላ ራሱ አልነገረችኝም ማለት ነውና፣ የሄሉን ትዕግስት ራሱ በጣም ነው ያደነቅኩት በዚህ አጋጣሚ ማለት ነው። ያው አንዳንድ ጊዜ እንግዲህ የሆነ አብረን ተወልደን አብረን አድገን ምናምን የሆነ ሰዓት ላይ የሰው ልጅ ጸባይ ትንሽ ቀየር የሚለው ነገር አለና፣ ያው ያቡ ትንሽ የሚያስቸግር ጸባይ አላት። ዞሮ ዞሮ አሁን የወጣውን ፎቶ አይታችሁታል። የሄደውን ከቤት ይዛው ሄዳለች። እኔ እንደ አጋጣሚ ስራ ነበርኩኝና አዳር ስራ ነበርኩኝ። ያው አላገኘኋትም። ስለዚህ አሁን ያለውን ነገር ደውዬ ጠርቻታለሁ። ፎቶውንም ይዛ እንድትመጣ ማለት ነው። ቀጥታ ደውዬላታለሁ። ስትመጣ እንግዲህ ያው ሁሉንም ነገር ማለት ለምን እንደዚህ እያደረገች እንደሆነ ምክንያቱም እኔ ማወቅ ስለምፈልግ ማለት ነው። እንደነገርኳቸው አላገኘኋትም። እኔ ስራ ነበርኩኝ፣ ስራ ዳር ላይ ነበርኩኝና አልተገናኘንም። አሁን ግን ግዴታ እኔም እንደዚህ መቀጠል የለበትም፣ ሄሉም መጨነቅ የለባትም። ስለዚህ አለብኝ እኔም ማለት ለምን እንደዚህ አይነት ነገር እያደረገች እንደሆነ በጣም ግራ እየገባኝ ስለሆነ ማለት ነውና ስለዚህ ደውዬ ጠርቻችኋለሁ። ምክንያቱም መነጋገር አለብን ያው ከዚህ በኋላ ቢገናኙም ባይገናኙም ሰላም መውረድ ስላለበት ማለት ነው፣ ነገሮች እንደዚህ መቀጠል የለባቸውም እና ሁለታችንም ያው ሶስታችንም ባለንበት በእርግጠኝነት ያው ዛሬ አውርተን ነገሮችን እንደምንፈታ እርግጠኛ ነኝ። ምክንያቱም እንደዚህ መሆን ስለሌለበት ማለት ነው እና ያው እንደነገርኳችሁ ነው። ለሄሉም ለያቡም ደውዬ ነገራችኋለሁ እንዲመጡ ማለት ነው ዛ ያው ዛሬ እንግዲህ ከዚህ በኋላ ቢገናኙም ባይገናኙም ነገሮች በሰላም መጠናቀቅ አለባቸው። ሰላም መውረድ አለበት። ሁለታችንም ያለንብን ምንድን ነው እንደዚህ አይነት ነገር እንዴት ሀፕን እያደረገ እንደሆነ እኔ ማወቅ ስለምፈልግ ግዴታ ሄሉና ያቡ ደግሞ ሰላም መሆን አለባቸውና እስከዚያው ድረስ ያው አብራችሁን ቆዩ።

ደስ ሲላት ነፍሴ የስራ ሰው ነሃለ በርትታ፣ በቃ እኮ ደስ የሚል ነገር ካንቺ ማለት ነው። እኔ ግን በጣም እና

በጣም ብዙ ነገር እየለበክሽ ነው። ኧረ ኔንም አደበትኩ። ምን አደረግኩኝ? ምንም እየተነገረኝ አይደለም። ስራ ውድ ቤተሰቦቻችን አሉና ሰላም ዳያችሁ። ከዛ አዲያ የሆን ነገር ተነግርኛል። ሰላም ሰላም ሰላም፣ እንዴት ናችሁ? ውድ ነው የተከበራችሁ ቤተሰቦች፣ ደህና ናችሁ? እንዴት ናችሁ? እኔ እግዚአብሔር ይመስገን አለው ደህና ነኝ። እናንተም በያላችሁበት በሰላም ጤና እንደሆናችሁ ባለት ትልቅ ተስፋ ነኝ እና እንድትሆኑ ምኞቴ ነው። ሰላም እንድትሆኑ ምኞቴ ነው። ቤተሰቦች ያው ሽ ሰውዬ በጣም ጠግቧል። ማለት ጥጋብ አይበላል ጥጋብ ቢሏችሁ ጥጋብ ነው እንዴ! እኔን ትቶ ስራ ሌላ ቦታ ሄደ። ጭራሽ እና ያው እንግዲህ ትንሽ ቆንጠጥ ብታደረጉልኝ ደስ ይለኛል ማለት ነው። ያው እናንተ ስቆነጥጡ ይሰማል እና ትንሽ ቆንጠጥ አድርጉልኝ። ተሰጊ እንዳሄድ ማለት ለምን አንድ ቀን ቢሆን አልፈልግም። እንት ከትላንትና ወዲያ ከተገናኘን ትላንት ቀን ተገናኘንም ከትላንት ነው ወዲያ ተገናኘንም የሆነ ሰዓት ብቻ ነው የተገናኘን። አንዳንድ አንዳንድ የሚባል ነገር የለም። አልፈልግም፣ እኔ አልፈልግም። እና ቆንጠጥ አድርጉት። ይህን ዳትሮች እና እየነገራችሁ፣ እንደው ቆንጠጥ ስታረጉት፣ እሺ፣ እንዴት እንደሚያምር ምናምን አሁን ንገረኝ። ምንድን ነው አዲስ ነገር ቆንጥጫ? እንግዲህ እኔ አልችልም። ዱላ ነው የሚሻለው እንዴ። የመቷሃለው እንጂ እኮ አንተ እኮ አይደለም። ምን ነው መሟት አፈለግ ጠረሽ፣ ጠገብኩ። ማንን ነው እኔ ግን አሟት አል ደግሞ አይ ጤነኛ በሆኑ ራሱ ቢመታው እሺ እ ሄለን እየቆየ እየቆየ ምንድን ነው አይ በሙሉ ስምሽ ልጥራሽ እስቲ ሄለን፣ ወይዘሪት ወይዘሩ እንትን ያገባች ያገባች ማለት ነው። ሱሪ ምን ያደርጋል? ሱሪ ነው። አዎ ቃል ተከብሮልኛል። በዚህ አጋጣሚ በጣም ደስ ብሎኛል። ከዚ ቀን ቀሚስ አለ ሰው ቀሚስ ብቻ መደወል ይሁን እኮ ይገርማል። ይሁን ሸበላ ልጅ ምናምን እንትን ተዋበኩና ከዛ ከእሱ ጋር ስንስደውብል ስናወራ እዛ ቃ ስናወራ ምናምን ከዛ ሸበላ ልጅ ማን ነው እንጃ፣ የሆነ ልጅ ነው። ለዛ ነው እና አሁን ለምን አገኝሽ? አሁንማ እሱ የለም ሌላ ሳይኖር ሳይኖር ነው ነኝ የምታገኘው ማለት ነው። ልብ በሉልኝ ወንድም እህቶች፣ ልብ በሉልኝ። እኔ ምልሽ ምንድነው ቪዲዮ ላይ ያዩት ነገር ወይ ወይ ቪዲዮ ላይ አይ ምንም የለውም፣ ግን የሆነ ማለት አንዳንዴ ነገራቶች ይፈጠራሉ። ሌክሷም ላይ ምናምን እንዳፈርድባት ያው በጊዜው ያናድዳል እኮ እኔ በጊዜው ጨሸ ነበረ፣ ጭሽ ወጥቶ ነበር። ቢሆን የቀረኝ በዚህ ጋር ይሄ እንትን ቱግ ብሎ መውጣት። ትዕግስት ሽንማ ሳላደንቅ አላልፍም። በጣም አድንቁ ፕሪንስቲ። በዚያ አጋጣሚ በጣም በፈገግታ ነበር ስታልፎ የነበረው ሁሉንም ነገር ነው። የምር ነው። ይመጣ ነው ሰዓት ማን እኮ አለ መሳቅ ይሻላል መልቀስ ይሻላል ፎቶ ይዘስ ተራጀም የምር ነው ጥሩ ነው። እንዴት ነው ይሄን ነገር ለምን እንደ ያለገርሽ አይደለም? ምንድነው አይ እኔ መናገር አይደለም እኮ እኔ፣ ማለት እሷ ግን ምን እንደሆነሽ ብትጠይቅልኝ እንዴው ከመዳፈር ካልሆነብኝ ልብ፣ የምር እኔ ሳይሆን በጣም በቃ ይሄ ነገር ምንድነው ጭራሽ ለእኔ ሳትነግረኝ ለእኔ እሷ ስጦታ ሰጥታ ይሆን እንዴ? ለእኔ ሰጠኝ። በራሴ በእኔ ራሴ ስጦታ የሰጡትን ስጦታ ይዛ ትሄዳለች። አንቺ እንዴት ነው የምትሰጭው? እኮ እኔ ሰጠኝ ሳስበው ራሱ ማታ ለማንኛውም እምቢ አትይም። ወይኔ ያልኩት ለምንድን ነው ዘንበለሽ? የሰጠሻት ምን ልበላት? እንዴት አንቺ አልሰጠሽኝም? ደስ ያነሰ ቦታ እንዴት እንደሰጣ ታውቃላችሁ አይደለ? ግን እሷ ታለፋ ሰጠች ለሰው። እንዴ ሰው እኮ ሌላ ሰው አይደለችም። ፎቶ ለምንድን ነው እሺ? አሁን ልጨቃጨቀ ጠራኝ። የተፈጠረው ነገር ደስ ብሎኝ አይደለም። ግን ነገ እንደዛ ሲሆን ለዛ ሰዓት ብደውል ምን ታመጣለህ? አንተ እኮ እዚያ ለምን ደውዬ ለምን እንደምትወስደው አስቆማት ነበር። እንዴ አስቆማት ነበረ። አንተ እኮ መጨረሻ ላይ እኮ አንተ እንደምታውቅ እኮ ታውቃለች እሷ። ያ ፎቶ ከቤት መውጣት አልነበረበትም። ከዛ ቤት መውጣት አልነበረበትም። ምንም ማድረግ አልችልም፣ እግዚአብሔር እና ታዲያ ምን ልጣላ ከሷ ጋር ለማንኛውም አሁን እሷንም ደውዬ ይላታለሁ። ዛሬ ደግሞ እኔ ነው ተስደ ደጋ፣ ለማንኛውም ማለት ነው አሁን እያመጣች ነው። ማለት እኔ ያው እንደዚህ እንድትሆኑ አልፈልግም። ምንም እኮ መሆኑን አልፈልገውም። ታውቃለህ እኔ አንቺ በቃ እንደዚህ ጥሩ ነው። ብቻ ጥሩ ነው። እንዴት ነሽ? ደህና ነኝ። ፒስ ነው። አለሁ እኮ ስራ ነበር። ለዛ በደምብ የት የታለ? ሰው ምናምን የለም። ለምን አብሮሽ የምን ሰው ሰው ምንም አብሮሽ የምን ሰው ነው የሚኖር? አልገባም። ሌላ ሰው የሚመጣ ነበር እንዴ? እና ምንድን ነው ባዶ እጅሽ ነው የመጣሽ ማለት አልገባም። ምን ይሽ ምንድን ነው ይዘሽ ነይ ያልኩሽ ደውዬ። እርግጠኛ ነኝ መኪና ውስጥ ምናምን አስቀምጠሽ ነው አይደለ? ፎቶ የታለ? የምን ፎቶ? ኦ ፎቶ ታመጣለሽ ብለህ ነበር አንቺ ከቤት ይዘሽ ሆነ የሄድሽውን ፎቶ ለምንድን ነው ይዘሽ? አውቀሽ ነው፣ ለምንድን ነው የማመጣው? ሲጀመር ያንተ ጥፋት ነው። የአንተ ፎቶ እሷ ቤት ሲቀመጥ እያየህ እንደት ዝም ትላለህ? ማለት ለምንድን ነው የአንተ ፎቶ እሷ ቤት የሚቀመጠው? ያው እየቀለድኩ ነው በይኝ። ምንም እየቀለድኩኝ አይደለም። ኦኬ፣ መኪና ውስጥ ምናምን አስገምተሽ። ቆይ አረ ግጣው፣ የሚያስቅ ነገር አለ ጋራ ምንም የለም። ጥርስሽ ያምራል ብለኝ አሁን ፎቶን እየተነረክሹ ካመጣሽው አምጪ ፎቶን ወንድሜ። የሚመጣ ፎቶ ምንም አይነት ፎቶ የለም ሲጀመር እሷ ቤት መቀመጥ አልነበረበትም እኮ ለምን ምክንያትሽ ምንድን ነው ንገርኝስ ጓደኛ ማቾች ነን ሁለታችን የእኔት በጣም ብዙ ቤስት ፍሬንድ ጓደኞች አሉኝ እኛ ቤት የማን ፎቶ አይት ይሰቃለ አንተ እንዲህ የእናንተ ስለማትዋደዱ ነው ደግሞ እኔ ነኝ ደግሞ ስጦታ ይሰጣል ሴትና ወንድ ናችሁ ገባ ቤስት ፍሬንድ ሁለቱም ሴት ቢሆኑ የፎቶ ቢቀመጥ እሺ ግን አንተ እና ሰው የተለያያችሁ ሰዎች ናቸው። ስለዚህ ለምንድን ነው የአንተን ፎቶ ለምንድን ነው እኛ የተለያየን ሰው የምንሆነው? ማለት ለምንድን ነው ምን ላይ እስኪ ንገሪኝ እ ማለት የሁለታችሁ ነገር ግልጽ ስላልሆነልኝ እስከማታ ድረስ ደግሞ ፎቶ አይመጣም። ትዘመር ልመልስላትም አልችልም ፎቶ ለማንኛውም አሁን ወይ ሄደሽም ቢሆን አምጪው። ምክንያቱም እኔ ስለምፈልግ እዛ ቤት እንዲሆን ስለምፈልግ ማለት ነው። ሰማኝማ። ቢኒ የት ነው ያደረግሽው? እሺ ወይ አንድ ጥያቄ ጠቂ። እሺ ማለት ማለት ከደክ እኔ የሆነ ነገራቶችን ማለት በምንድን ነው መሰለህ ላይክ በዝምታ ምናምን ማለት ፈልጊ ነበረ ማለት ነው። ግን እስከዚህ ድረስ ደግሞ የሚያደርስ እኔ እና እሷ ወኔ ማለት ምክንያቷን ጠይቀልኝ እኩ ምንድን ነው ምክንያትለእኔ እኔ አነግርም ብለኛልክ። ልክ ምክንያቷን ጠይቅልኝ። እኔ እያደረግኩች ነገር አለ እኔ ምክንያትሽን ማወቅ ፈልጋለሁ በደንብ አድርጌ ማለት ነው እና ደግሞ ልክ ሰው ቤት የተቀመጠ ፎቶ ምና እኔ ልክ እንትን ብዬ ነው ማለት የሆነ በቃ የአንተ ስከሆነ ድረስ በማክበር አለብኝ እና ለዛ ነው ዝም ያልኩት ማለት ነው እንጂ እንደዚህም አይነት ባህሪ የለኝ። ሲጀመር ማክበር ማክበር ላልሹ ነገር ትናንት አይተዋል አለ ብቻ የኔት እንዴት ያሳየችኝ ነገር የነበረው ነገር አይተዋልነች፣ ቪዲዮ ምን አሳየው? ምንም በቃ በጣም ንቀት የተሞላበት ነገር ነበር። በቃ ስታሳየ ነበር ይሄ ለምን መጣሽ? እሱ የት አለ ምናምን። ምንም ነው በመምጣት የደሰረረት እና ሲጀመር ለአንተ ጥሩ የሆነ ሴትና ምንም ጓደኛ ሆነች፣ ምንም ለአንተ ጥሩ የሆነ ሴት ነው ለወንድሜ እኔ ልመኝለት የምችለው ገባ። ስለዚህ ያየሁት ነገር ደግሞ ደስ አላለኝም። ቪዲዮን አይተዋለ ማለት እኔ ቪዲዮ ሌላ አለ እንደ ቪዲዮ ሌላ ቪዲዮ አለ። እንደዛ ቪዲዮ ላይ እኔ በጣም እንደውም ትግስቷን ነው እዩት። አንተም ለእሷ እንትን እያልክ ነው ማለት ነው። ኖ እኔ ለማንም እንትን እያልኩኝ አደለም። እኔ ሰላም እንዲወርድ ብቻ ነው የምፈልገው። ደግሞ ምክንያትሽን መወግ ፈልጋለሁ። እኔ ያቡ ማለት እኔ ማላቆን ጸባይ፣ በጣም ብዙ ጸባይ እያየሁብሽ ነው እንዴ? እስቲ አሁን ምክንያቱ ንገርኝሽ። እዛ ቤት ያ የኔ እና የሷ ፎቶ እንዳይኖርበት የፈለግሽበት እና ፎቶውንስ የት ነው የወሰድሽ ንገርኝ። ፎቶውን እኔ ያስቀመጥኩበት ቦታ አስቀምጫለሁ። ሲቀጥል የሁለታችሁን ነገር እኔ በደንብ ግጽ ሳይሆንልኝ ያ ፎቶ መቼም ቢሆን ለእሱ አይሰጣት ማለት ምንም ነገር ቢፈጠር ማለት ነው። ስለዚህ ሲጀመር እኔ አሁን ራሱ የጠራኝ ሌላ ነገር በጣም ልትለኝ የፈለግከው ነገር ምናምን ካለ ብዬ ነበር። ከዚህ በላይ ምልሽ ነገር ምንክ እንዴ ከዚህ በለት አሻውን ያብዮልሽ እኔ አሁን እዚህ ጋር ያስተዋወቁሽ ቤተሰቦቻችን አሉ። ስለዚህ እነሱ ፊት ለፊትም ለኔም ለምን ሄዱን እንደዚህ እንደጠላሻት ምክንያትሽ ምን እንደሆነ ብቻ ንገሪኝ ለእነሱም ለእኔም ማለት ነው። ሲጀመር የምጠላበት በጣም ብዙ ምክንያት አለኝ። እሷን የምጠላበት በጣም ብዙ ማ ሲጀመር አንተ ምን የምታውቀው ነገር የለም ስለሷ። ማለት በጣም ትንሽ ነገር ይሆናል የምታውቀው ማለት። ትክክለኛ ማንነቷን ስታውቅ በጣም ነው የሚገርምት። ደግሞ በቅርብ አሳይሃለሁ ስለ ሄሎ። ሌላ ቆይ፣ ሌላ ሰው አሁን ነው የምታውቂው ወይስ እኔ ካስተዋወኩሽ ከእሷ ሌላ ሄሎ አለ ወይስ ምንድን ነው? እሱን እያንዳንዱን ነገር ቀስ በቀስ አሳይሃለሁ፣ ጊዜ ሲደርስ ማለት። ምን አይነት ሴት እንደሆነች እያንዳንዱ ነገር እኔ በጣም አስተዋውቀኝ ምናምን ስልህ የቆየሁት በጣም ስለሷ ብዙ ነገሮችን ቼክ አደረኩኝ በኋላ። ከዛ በኋላ ነው በጣም አስተዋወቀኝ ብዬ በየቀኑ እንትን ስልክ የነበረው እና በጣም የምጠላበት ብዙ ስለአስተያዩኋቸውም የሰማቸውም ነገሮች አሉና፣ እኮ ንገሪኝ። ሆንስትሊ ማወቅ እፈልጋለሁ ንገሪኝ። እነግርሃለሁ ጊዜው ሲደርስ። የዓለም ፍጻሜ። ስለእኔ ምንድን ነው ስለእኔ የምታውቂው? እንደማታቃችሁኝ ሁሉንም ነገር ሰራን ስታቀለሽ መቼም አንቺ ያላረግሽውን ነገር ያውሳት እንደዚህ እንደዚህ ሆነሽ ምናምን ተብሎ የአንቲ ስም እንትሌል አይችሉም። ገባሽ? ስለዚህ ሁሉንም ነገር ታውቂያለሽ። እንደማን ነገር እኮ ንገሪኛ ማለት ስለማስመሰል አይደለም ሲጀመር፣ እኔ ያስመሰል አይደለም ሲቀጥል፣ ላይ ደግሞ ንገሪ ማለት እዚህ ጋር ተናገሪ። ማንም እኮ እዚህ ጋር የከለከላት የለም። ቢኒ ይቅርታ አድርግልኝ፣ ግን ማንም የከለከላት የለም። እንድታወራ አድል ተሰጥቷታል። ስለዚህ ታውራ በቃ ማለት እውነት ካላት ላይክ፣ ስለእኔ የምታውቀው ነገር ካለ ወይም ደግሞ እውነት ካላት ልታወራ ነው የምፈልገው። ገብቷል። ሰው እንዴት በዚህ ልክ ሰውን ክብር ይመስልሃል? በጣም ይደብራል። በቃ ትናገር። ችግሮን መናገር አለበት። አሁን ደግሞ ጭራሽ የተደበቀ ነገር ስላለች፣ የተደበቀ ነገር ካለ አውጪው። ምንድነው? በምንድነው በምን አይነት ሁኔታ ነው ያለሽ? የተደበቀ ነገር በምንድነው? ፎቶ ነው ያለሽ? ፋይል ነው ያለሽ? ምንድነው ያለሽ? አውጪ። አሁን እዚህ ጋር ወንድሜ ስላለ እሱ ፊት ምንም ነገር እንትን ማለት አልችልም፣ ገባሽ? ግን እያንዳንዱ ነገር ያለውን ነገር አሳውቅሻለሁ። እዚህ ጋር ለወንድሜ ስም ስል ነው እንጂ እያንዳንዱን ነገር እዚሁ ቤተሰቦች ባሉበት ሁሉንም ነገር ነግሬሽ ጉድሽ እንታየው ነበረ ነበር። ግን ያው በእናትሽ አንቺ ምንድን ነው እንደዚህ ግልጽ አልነበርሽም እንዴ? ቆይ ኬት ነው እንደዚህ አይነት ፀባይ ያመጣሽው? ይጀምር በቃ። ከዚህ በላይ እዚህ መቆየታችሁ የሚያራሳችሁ ጉዳይ ነው። ለማንኛውም በቃ ቻው። እሺ ልሄድ ነው። በቃ እምሰራው ስራ አለ። ንገሪኝና ነው እንጂ እምትሄጂው። ቢያንስ ንገሪን። ምንድን ነው ስለ እሷ እምታውቂውን ነገር ንገሪኝ። መናገር እፈልጋለሁ እንደዚህ እዚህ ቦታ ላይ ሳይሆን እኔ እራሴ ስፈልግ ጊዜው እና ሰዓቱ ሲደርስ መናገር ያለብኝን ነገር። ታዲያ እኔን ደግሞ እንደዚህ አይነት ሁኔታ ውስጥ ከተሽ ነው እምትሄጂው። ሁሉንም ነገር ተይው እና ፎቶውን መልሽ። ከዛ ሁሉንም ነገር ንገሪኝ ሁሉንም ነገር ካየሁ በኋላ ፎቶ ይመለሳል። መጀመሪያ አንተ ሁሉንም ነገር ስለሷ ማወቅ አለብን። ስለሷ ያሉት ነገሮች እያንዳንዱ ነገር ማወቅ አለብን። ስለዚህ ሁሉም እንደምትል ገብቶ ቤት እንገናኛለን። ረበ እግዚአብሔር፣ እሺ ምንድነው? እኔ ማድረግ ያለብኝ ምንድን ነው የምታቆቆ? እኔ እኮ ግራ ገባኝ። ከዚህ በፊት ምንድነው? እናንተ ቆይ እንደዚህ

ያልኩት ለአንተ አይደለም ማለት፣ ከእሷ ጋር መገናኘት አልፈለም በቃ ማለት ነው። ከየት እንዳመጣች ራሱ አላውቅም። የእውነት ከየት ነው? እኔ በጣም ግራ ገባኝ አሁን። ለማንኛውም እኔ ነገሮችን እንዳስተካከል ፍቀጅልኝ። እንቲ ደግሞ አትናደጅሽ። ችግር የለውም። በቃ ኖርማል እኮ ነው። በዚህ ልክ እውነት ስል በጣም የምር ሌላ ሰው ድሮ ነበር ያስቀየምኩት። ችግር የለውም። አሁን ኖርማል ነው። ለማንኛውም ምንድን ነው እንደዚህ የምትሆንበትን ምክንያት ብቻ ነው እስኪ ጠይቃት። ቤት ስትገባ የምሬ ነው ማለት፣ ቤት ስትገባ ገባ ላይክ ምንድነው? ለአንተ ክብር ነው ማላሳየው ያለችን ነገር ቤት ታሳየቤት ታሳየህና፣ ከዛም በኋላ ሲጀመር ምንም አይነት ነገር የለም። ምንም አይነት በእርግጠኝነት እኔ ራሴን ከማውቀው በላይ መቼም እሱ አታቀኝ፣ አታቂኝ ምንም አይነት ነገር ይላል።